አንተ ከሁሉም የተሻል ክስሉንክ በስደትም በምንም ፈጣሪ ደግሞ የሚያመዛዝን አይምሮ ሰቱናል፣ አለ ልክ ነው። በሱን አመዛዝነን እውነቱ ውሸቱን ለይተን ወደ ብርሃን ምንመጣው። ስለዚህ ቤቲጋ፣ የተጣላህበት ሀሳብ ተስተካክሏል አለው። አይደለም፣ እኔ አልተጣላሁም። ከሰው ጋርም ትንሽ አለመስማማት የእንትናችን ነገር ነው። ኤኒዌይስ ማለቴ አልተስማማችሁበት ቅር ሀዲስ ነው። ሀዲሱን ቼክ እናደርጓለን። አሁን ዋና ወደ ቁርአኑ ነው። የቁርአኑን ቁርአን ላይ ጠየቅያሰለፈችኝ የመጀመሪያውን ቁርአኑ ይሄ ነበረ፣ ሰላሳ ስምንት ላይ ያለውን ነው የጠቀሰችለት። ይሄ ሀያል የሚገባበት ያለው ማለት ነው። ሰላሳ ስምንት መሰለኝ የጠቀሰችው ምን ላይ ነው ቤንሻ የጠቀሽለት? አይ ቲንክ ቤት የለችም። ግን ቆንስተንቲኖስ፣ ከተፈቀደልኝ መሐመድን ጥያቄ ቅድም ቤት ጠይቀው አንድ ኮንፊዝ ያደረገን ነገር አለ። እና ፈቃደኛ ኮን ልጠይቀው። አሪፍ ሰው ነው። ጠይቁት ያቆል። እሺ ሰላም ማሜ፣ እንደና። ደህና ነኝ ያሬድ አለን አለን። እግዚአብሔር ይመስገን። በጣም አሪፍ ልጅ ነ በጣም እሱን ክሬዲት መሰጥ እፈልጋለሁ። መጀመሪያ በጣም አዳማጭ አይ ቲንክ በሳ ልማችሁ ውድና እና እንደዚህ አይነት ሰው ሲመጣ ደግሞ እኛም ጌን የምናደርገው ቀሲኖራ ይኖራ ብዬ አምናለሁ። በጣም አሪፍ ነው። ደስ ብሎኛል ስላገኘውክ። የሚጠቅም ማይንድ ሰት ስላለ ማለት ነው ለሁላችን። ቅድም ስለ ባ ተጠይቃህ ነበር አደለ

ባት የሚገለጥበትን ከሃዲዎች በቅንፍ ወደ መስገድም የሚጠጠሩበትን የሚጠሩበትን ለማለት ይመስለኛል የማይችሉበትን ቀን አስታውስ ይላል። እዚ ጋር ባት የተባሉ ምንድን ነው? አረብኛውን አንዴ ሊያት ከሆነ የውመ የክሸፉ አን ሳቅን ወይ ዳምን ለሱጅዴ ፈላ ያስተጢዑን ቻይቺም ተፍሲሯን ተፍሲል ትፈልጋለች አላቃትም። ተፍሲሩ ላውጣለ እና ደግሞ አንድ ቪዲዮ ደግሞ ላስታየ፣ ይህን ጥያቄ ጠይቀን አንድ መልስ ነበረ፣ ረጅም ጊዜ ሆኗል። በእ ምን ነበረች አንድ የትልቁ ላይ ታደርጉኝ እና ላሳየህ። ቅድም ከሆን በጣም የተለያየ መስለመለስክልኝ ስትመልስላት ስትመልስላ ስለሰማው ነው እና ስማ እሺ፣ ቦዲ ከቁጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ጠብቀኝ። ተፍሲሩን መጣና አልቀለም። ስንት አልከኝ? ስንተኛው ዋያ ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አንሳኪም ወዩድውን ኢለ ሱጁድ ፈላ ይስተጢዑን የሚለው አያ ነው። አልኩ ቁጥሩን የፈለኩት እኮ አርባ ሁለተኛው አያ ሱረቱል ቀለም። ባዕድ አውዝ ብላህ ምን ሸይጣን ረጂም። የውመ ዩክሸፉ አንሳኪም ወዩድውን ኢለ ሱጁድ ፈላ ይስተጢዑን። በት በሚገለጥበት በት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። አርባ ሁለተኛው አያ የሚያተኩረው ይህ ቀን የቀያማ እለት ነው፣ እለተ ትንሳኤ ነው። የውመ ዩክሸፉ አንሳቂ ማለት የዛን ቀን መቼ፣ ባት በሚገለጥበት ቀን ማለት አላህ ስብሃነው ተዓላ በጀሀነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ፣ የአላህ ባት ነው ይሄ እግሩ ማለት ነው። ስለዚህ ሌላ ምሳሌዊ ንግግር የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል ያኔ። እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርኣን ላይ በመጣው መሰረት ነው የምትቀበለው። አረህማኑ አለል አርሽ እስተዋ ከአርሽ በላይ ነው። አላ ያለህን ነው የምትቀበለው። ኦኬ ሰማቸው መሐመድ። ኡስታዝም፣ አዎ ሰምቻቸዋለሁ፣ ግን ያስቸግራል ማለት የአሁን ኡስታዝ ምን አይነት ኡስታዝ ናቸው፣ ማን ናቸው የሚለውን ስለማላውቀው በጣም ምን ምን። ኡስታዝ መሐመድ ከድር ይባላሉ። አታውቃቸውም? እኔ አላውቃቸውም፣ ለመጀመሪያ ጊዜ መስማቴ ነው። ኦኬ ሶ የቅድም ምሳሌ ስትል ስለነበር ነው። እና ይሄ ባት የሚለው ባት ታውቃለህ ምንድን ነው አይደለ? እንግሊዝኛው ቺን ነው የሚለው ቺን ይለዋል። አዲስም አለው ራሱ በተለይ የመጨረሻውን ቀን የፍርድ ቀን ላይ ባት የሚገልጥባት አላህ ባቱን ይገልጣል። መጀመሪያ ባቱን ሲገልጥ አያውቁትም፣ አማኞች አናቅህም ይሉታል። እንዲያውም ለአላህ መልሰው ከአንተ በአላህ እንጠበቃለን፣ አላህ አይደለም ይሉታል። ከዛ በኋላ በምን ታውቃላችሁ ሲባሉ ባቱን ሲገልጥ ይላሉ። ከዛ ባቱን ሲገልጥ ስጁድ ይወርዳሉ ይሰግዳሉ ይላሉ። አንድ የሚወጣ ሰው አሁን እዚህ ጋር ባት የሚሰገድለት ባት አለ፣ አማኞች ደግሞ የሚያውቁትና የሚሰግዱለት ባት አለ። ኦኬ መጀመሪያ ራሱ አላህ ሲገለጥ አማኞች አናውቅህም ብለው ክደውታል። ቢኮዝ ባቱን ነው የምናውቀው፣ ባቱን ካላየን አላህ አይደለም ብለውታል። እና ሰው ባት ምንድን ነው ሺን ምንድን ነው ታዲያ? እኔ አሁን ባት ምንድን ነው የሚለውን ቅድም እንደነገርኩ እሱን ቼክ ማድረግ አለብኝ። ነገር ግን መጨረሻ ላይ ያልካትን ነገር እኔ አልስማማበትም። እኔ እስከማውቀው ድረስ አማኖች የሚሰግዱት ለባት ነው ብለህ ነበር። ባቱ እስካልተገለጠ ድረስ እሱላሳይ ችግር የለውም። እሺ፣ እስኪ አሳየኝ። ለባት ነው የሚሰግዱት የሚለውን ነገር አሳየኝ። ምክንያቱም ቁርአኑ ራሱ እኮ ቅድም ስልሳ ስምንት አርባ ሁለት ላይ ባት የሚገለጥበትን ከዛ ደግሞ የሚሰግዱበትን ቀን አስብ አደለም የሚለው እሱ ግን ለአማኞች አይደለም አሁን እዚህ ጋር ቁርአኑን እኔ ባት ምን እንደሆነ ባላውቀውም የውመ ዩክሸፉ ቆላ ስለውጣ አንዱ ችግር የለውም ወንድም አለም

ቁምትም ላሳየው ብዬ ነው መጀመሪያ ሀዲሱ ላሳየው ብዬ ነው እዛው ሊኩት አንድ ላይ ይኸው ይኸው፣ ሳሂ ቡኻሪ ላይ ሰባ አራት ሰላሳ ዘጠኝ ይኸው፣ ሳሂ ቡኻሪ ሰባ አራት ሰላሳ ዘጠኝ ቡክ ዘጠና ሰባት ሀዲ ስልሳ አምስት ላይ መጨረሻውን ሙሉ መጽሐፉም አለኝ፣ ከፈለክ አለኝ። ቡኻሪ አዲስ ማለት ነው። ዚ ጋር ይላል መሰለው። ከምን ጀምሮ ላምብብልህ አቡ ሰሂድ አልኩርድ እንደዘገበው ይላል ኦ አላህ መሴንጀር ሻል ዊ ሲ አወር ሎርድ ኦን ዘ ዴይ ኦፍ ሪዘሬክሽን ሂ ሰይድ ዱ ዩ ሃቭ ኤኒ ዲፊከልቲ ኢን ሲይንግ ዘ ሰን አንድ ዘ ሙን ዌን ዘ ስካይ ኢዝ ክሊር ሂ ሰይድ ኖው። አምላካችንን ማየት እንችላለን ብለው የአላህ መልክተኛ ጠየቁ፣ በመጨረሻው ቀን ከዛም ብሎ መለሰላቸዋል። ለመልክተኛ እንግዲህ ፀሐይን እና ጨረቃን ማየት ይቸግራችኋልን አላቸው። ክሊር የሆነ ስካይ ላይ በንፁህ በሆነ ሰማይ ላይ ፀሐይና ጨረቃ መቸገራቸው አይቸግረንም ማለት ነው። ኦኬ እንደዛ ከሆነ ሰውዩን ሲሄ እሱንም ለማየት አይከብዳችሁም ይላቸው ማለት ነው። ከዛ በኋላ ይላለው ደ ፕሮፌት ደን ሴድ ሳምበዲ ዊዝ ደን አናውንስ አንድ ሰው አናውንስ ያደርጋል ወይም አዋጃ ውጀ ምን ብለው ለት ኤቭሪ ኔሽን ፎሎ ዋት ደ ዩስ ቱ ወርሺፕ እያንዳንዱ ሰው የሚያመልከውን ይከተል ከምፓኒንስ ኦፍ ደ ክሮስ

ይቀሩ ሌሎቹ የሚያምኑትን ተከትለው ሄዱ ማለት ነው፣ አይደል? በውስ ኦቢዲየንት ዋንስ ኤንድ ሚስቺቭ ዋንስ ይላሉ። ኦቢዲንት እና ሚስቺቭስ እነዚህ ሙስሊሞች ናቸው። ግን ሁለት ናቸው አይደል? ሁለት ግሩፖች ናቸው። ኦቢዲንት እና ሚስቺቮች ናቸው አይደል? ድጋሚ ላም ብብል ቲል ዴይ ሪሜይን ዞዝ ሁ ዩስድ ቱ ወርሺፕ አላህ ማለት ማለት ነው አላህን ያመልኩ የነበሩት ኦቢዲየንት ዋንስ አላህን ሲገዙ የነበሩት እና ማለት በኃጢያትም እየሰሩ በተለያየ ነገር ውስጥ ያሉ ግን ስቲል ማን ወርሽፕ የሚያደርጉት

ለአይሁዶች ይባላሉ ዋዲድ ዩስ ቱ ወርሺፕ ምን ታመልኩ ነበር ሲባሉ፣ ዴይል ሪፕላይ ዊ ዩስ ቱ ወርሺፕ ኢዝራ ወይም ኡዘይር የታላቁ ስማቶ እናንተ ዊ ዩስ ቱ ወርሺፕ ኢዝራ ዘ ሰን ኦፍ አላህ ጋይዘ ወይ በኋላ ላይ ጊዜ ካለ ንም ጠይቀሃለሁ፣ ቬሪፋይ እንድታረግ ምክንያቱም በአይሁድ ታሪክ እዝራን አምላክ አድርገው ያመለኩበትን ቀን እሱን ኤቪደንስ ይልናል። ምክንያቱም ምንድነው የሚለው እዚህ ጋር

ውሃ ጠጣን ወይም ዋስጠኝ ይላሉ። ከዛ ወደ ሲኦል ይባራሉ ማለት ነው። ከዛ ደግሞ ክርስቲያኖች ይመጣሉ። ምን ታምልኩ ነበር ሲባሉ ይላሉ እኛ የመሳያውን መሲሁን ናመልክ ነበረ፣ የአላህ ልጅ ይላሉ እናንተ ውሸታሞች ይባላሉ። አላ ሀዝ ኒዘር ዋይፍ ኖርሳን ይባላሉ። ሴም ቲንግ እነሱም ወደ ሲኦል ይላካሉ። ኦኬ ማንቀረ ወይን ዴ ሪሜን ኦንሊ ዩስ ቱ ወርሺፕ አላህ አለውም አደለም? አሜን። ስለዚህ አሁን ማን የለም። አይሁዶችም ሲኦል ገብተዋል፣ ክርስቲያኖችም ሲኦል ገብተዋል። ማን የቀረው? አላህን ያመልክ የነበሩት ሙስሊሞች ማለት ነው። በኦቢዲዬንት ዋንስ ሚስቺቨስ ዋንስ ዘም ለእነሱ ምን ይባላሉ? ኢቱ ዘም ማለት ማና ማን ነው። እዚህ ጋር ግን ከይቅርታ ጋር ሚስቺቨስ ዋንስ የሚለውን እንትኖች ሊሆን ይችላሉ፣ በአላህ የዋሹ ሊሆን ይችላሉ። ሚስቺቨስ ዋንስ ማለት በአላህ የዋሹ ማለት አላህ የካዱ ማለት ነው። እንደዛ እንዳሁን ደግሞ አላህን ብቻ በብቸኝነት ሲያመልኩ የነበሩ ይቀራሉ የተባሉ አላህን በብቸኝነት ያመልኩ የነበሩ ና ወይ ከሃዲዎች ነው ወይ ሙናፊቆችም ሊሆን ይችላል። ኤንዌስ እሺ፣ እንቀጥለ ለማንኛውም የሚለው ይኸውልህ አላህ አለው ይላል። አላህን ብቻ የሚገዙ የሚያመልኩ የነበሩ ብቻ ይቀራሉ ና ኮማርጎ ቦዝ ይላቸዋል እዚህ ጋ በውስ ብሎ የገለጻቸውን በውስ ማን ብሎ ያብራራቸዋል። በውስ ኦቢዲየንት ዋንስ ን ሚስቺቭዝ ዋንስ አረ አረብኛው አላ በጎን በኩል አላ ይኸው ብቻ እን ደስ ይለኛል። አረብኛ የሚሰማ ሰው ስለሚኖር ረዥም ነው። እኔ እሷን ቦታ ብቻ አልፈልጋት ቆይ

ሚንበሪን አው ፋጅሪን ፋጅር ማን የቀረው ማ? አይሁዶችና ክርስቲያኖች ሲወል ሄደው የቀረው ማ ነው። ይቅርታ ላገኘው አልቻልኩም። ስንቀጥለው በጣም እሱ የታችኛው ናት። ክርስቲያኖች ወደ ሲወል ከሄዱ በኋላ ማነ የቀረው ይሄ እኔ እንደሚመስለኝ በር አላህን የሚያመልክና ሙናፊቆች ወይ ደግሞ ይሄ በልባቸው አላህን ማያምኑ የሚያስመስሉ ሰዎች ወይ ደግሞ ሰዎች እንዲያደንቋቸው ሰገዱ እንዲባሉ ወይ ደግሞ እንዲወራላቸው የሚባሉ ማን የቀረው? ፕሬስ ቤተ ክርስቲያኖች ተባረዋል፣ ሄደዋል ሲሆን አይደል? ኤግዛክትሊ። ከዛ ምን ይላል እኮ በአላህ ያመኑ እና በአላህ ያመኑ ሲባል በአላህ በልባቸው ያመኑ እና ሌሎቹ ደግሞ ሙናፊቅ ምን እንደሚባል አላውቅም። ሙናፊቅ ነው የምንላቸው። ሙናፊቅ በአላህ ያምኑ፣ ሙናፊቅ በልቡ አያምንም። ሰዎች እንዲ ያደረግ እንዲባል። የሙናፊቅ እምነቱ ምንድን ነው? አይሁድ አይደለም፣ ክርስቲያን አይደለም፣ አይደለም። እሺ ምንድን ነው የሚያምነው? አምላኩ ማን ነው? የሙናፊቅ ያው በአላህ እናምናለን ይላሉ፣ ግን በልባቸው አያምንም እምነቱ ምንድን ነው? የጠየቁ እኮ እሱን አላውቀውም። ክርስቲያን አሁን እዚህ ጋር የቀሩት ከሙስሊሞቹ ጋር የቀሩት ሌላ አምላክ፣ ሌላ እምነት ያላቸው ናቸው ወይስ አላህን ያመልኩ ናቸው? እያስመሰሉም ያመልኩ ግን አምላካቸውና እምነታቸው ምንድን ነው? ኦኬ፣ በዛ ኬዝ ያስማማናል። እሺ፣ እኮ አምላካቸውና እምነታቸው ምንድን ነው? እኮ አላህን አምነናል ይላሉ፣ ግን በልባቸው አያምኑም። በቃ ናቸው ብቻ ነው የማውቀው፣ ሙስሊሞች አይደሉም። የሬድ ምናፊቆች ማለት በአላህ ያላመኑ በልባቸው ማያምኑና የሚያስመስሉ ናቸው። ኤኒዌይስ እንዲያጠለን ምን ቀጥል፣ ችግር የለውም። አሁን ምን መሰለህ ቢኮዝ እዚህ ጋር አላህን የሚገዙ አላህን የሚያመልኩ ብቻ ይቀራሉ። ምክንያቱም ኦልሬዲ አይሁዶችና ክርስቲያኖች ወደ ሲኦል ገብተዋል። ኦኬ፣ ስለዚህ ወደ ሲኦል ስለተጣሉ እነሱ የቀሩት ይኸው፣ ዶስ ሁ ዩስ ቱ ወርሺፕ አላህ ኦንሊ ይላል አይደል? አላህን ብቻ ሲገዙ የነበሩ ሲያመልኩ የነበሩ ይላል ከዛ ግን ደግሞ እነዚህ ግን በሁለት ተከፈሉ። ማንና ማናቸው? ኦቢዲየንት ሆነው ማለት በደንብ በስርዓቱ እስልምናን ህጉን ዛዙን ጠብቀው የሚሄዱ አሉ። ወይም ደግሞ ሙስሊም ናቸው ግን ደግሞ በህጉ በተዛዙ ደግሞ የማይኖሩ ሚስቺቭ ዋንስ ይባላሉ። ከዛ በኋላ ምን ይላል መሰለን ይላል እዚ ጋር ነው ዋት ኪፕስ ዩ ሄር ወን ኦል ፒፕል ሃቭ ጋን ል ሳይ

እኛ በምድር ላይ ያለን ከነሱ እርዳታን እየሻል ከነሱ ጋር ፓርት እንደሆነን እርዳታቸውን እንወስድ ነበረ። በኋላ ግን ፕሮግራም ምትን መጣ፣ አዋጅ መጣ። ምን የሚል ሁሉም የሚያመልከውን አምላክ ይከተል ሲባል ጥለናቸው መጣል። አሁን አምላካችን እየጠበቅን ነው ብለው መለሱ አይደል። ስለዚህ ከክርስቲያኖችም ከአይሁዶችም ተነጥለው መጥተው አምላካቸውን እየጠበቁ ነው። ኦኬ